ውጭልኝ ልኝ አላጨራሽ፣ የትንሽ ትልቅ ልጅ ማለት ነው። ውጭልኝ ልተኛበት፣ ወይ ልውጣልሽ፣ ወይ ውጭ ልኝ ነው አባባሉ እና እሺ በቃ ለምንድን ነው የማትረዳን ብሩኬ? እኛ ተረዳን የስራ ጉዳይ ነው፣ ሌላ ነገር አይደለም ቢባልም ልጁ ሊረዳ ፈቃደኛ አደለም። ውጭልኝ ብሎ ከክላሷን ያው አባረዳት። ያው ጽናትን ምን ታያደርግ ወታለች? ምንም ማድረግ አይቻልም ማለት ነው። ስለዚህ ጋሽ ግርማም ጋሽ ግሩም ጋሽ ግርማም ቢሮ ላይ ቁጭ ብሎ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 መጣሁ። ይለምዷዋልስ እንደው እዚህ ዛሬ ማድር የለብንም አለ። የት እናድራለን ስትለው ክላስም ቢሆን ተከራይተን እናድራለን እንጂ እዚህ ቤት አናድርም ዛሬ አለ። ውሳኔው ደስ ብሎኛል። አንደኛ ሴት ያቀለችው ነገር አለ፣ መርዛ፣ ሁለቱም ልታሳብዳቸው ነው። በተለይ ደግሞ ሰውየው ልታሳብደው ነው። እዛ ቤት መግባት ወራሱ አልፈርምም ስላላት የፍቺ ወረቀት የዛ ነበረ ስለዚህ ምን አደረጉ? ቤት መምጣቷ የሆነ ነገር ያው ሴጣን አደለችም እንደዚህ ሴጣን ቆንጆ አለው ይብላለች ምናለች እሷነች ያለችው ነገር ግን ቤት መምጣቷ እጅግ በጣም ያው አስደንግጧቸዋል። እሷ ያሰበችው አስባለች። ስለዚህ መውጣት እንዳለባቸው ተወያይተው ያይተው እንትን ያሉ ግን ግን ግን ግን ብሩኬ ደግሞ ግራ አጋባቸው። እሺ ይመጣለሁ ብሎ ደወለላት ሰውየው ሲያው ልጁ በደግ ብሎ ክላሱ ገባ። እንደው ይግባ ገባ ወደዛ መጨረሻ አካባቢ ምንድን ነው ተደረገው? ግን ግሩም ብዙም አላሳስበውም የልጁ እንትን። ብሩኮ ብሩኮ ቢለውም አይ ብሎ ወደ ክላሱ ገባ። ውጭ አለ፣ እሱም ተነስቶ ወጣ። ነገር ግን ይሄን በወሰናቸውን እሷን ይሄ ነገር አናዷታል። እንግዲህ በቤቱ በስሙ ዞረውም ሰለሞንም እየተፈለገ ነው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 እኔ ምን አፈቀኝ እሱ ቀን ነው አለ ሊበላ ማለት ነው። ግን ምንም አታገኙም፣ የምሬ ነው ምላቸው፣ አታገኙም። ግን ግርምሽና ናት እዛ ቤት በቆዩ ቁጥር በጣም ከባድ ችግር ይፈጠራል። ዛሬ ግሩም የካልኖ ማለት ነው ካለ ማለት ነው። ከሌለ ግን ያው መድኃኒቱን ከልክላ ከዛ በፊት የሰራችውን ስራ ወንጀል እየነገረችው ግን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 ወረቀቱ ራሱ አንስታበት ብትሄድስ፣ ነገራችን ላይ ያው ማን ተጠያቂ አለ? ማንም አይጠይቃትም። ግርምሽን ደግሞ ይፈራት አልመሰለኝ። በጥፊ አንዴ ቢላት ምን ነበረ እንደ ማንም ሰው ሆነ። ልታጠቀው መጣ ቢሮ ድረስ ልታቃጥለው። ለቤቱ አንስት ነገር ግን ሰው ይውድ ንሽኔ። ጋሽ ግርማ ያው የልጁ ምስል ይመስለኛል፣ የጽናት ስል ይመስለኛል።